ያለ አንዳች ጥቅም ምንም ነገር አላህ አያዘ፣ ያለ አንዳች ጉዳት አላህ ምንም ነገር አይከለክልም። በአላህ ማመን፣ በመልእክተኞች ማመን፣ በመላእክቶች ማመን፣ በቁርአን ማመን፣ ይሄ ኡሱል ይባላል። የእምነት መሰረቶች ይባላል። ትልልቅ መሰረቶች ናቸው። ምንድን ነው በእነዚህ ነገሮች በማመን የምናገኘው? ፈልኢማኑ ቢላሂ ተዓላ በጌታ አላህ ማመን፣ ወአስማኢሂ ወሲፋቲሂ በስምና በባህርያቶቹ ማመን

ከሚከለክለው ነገር መራቅን ሙጅብ የሚያደርጉ ግዴታ የሚያደርጉ የሆኑ የአላህን ውዴታና አላህን ማላቅን ያስጠቅመ በኋላ ዘን በአንደኛ ደረጃ በአላህና እስሙ በባህሪው ማመን የሚያስጠቅመው ብዙ ጥቅማል አለ ዘርፈ ብዙ ጥቅማል አለ። ከትልልቅ በአላህ ከማመን ጥቅሞች አንዱ መሐበት ላሂ ወተዕዚመሁ አላህን መውደድና አላህን ማላቅን

ወስቲናቢናይህ የከለከለውን ልም ይታደላል አንድ ሰው አላህን ከወደደ አላህ የወደውን ያዘዘውን ነገር ይሰራል። የበለጠ አላህ እንዲወደው አላህን የበለጠ እንዲያስደስት አላህን የሚያልቅ ሰው ደግሞ አላህ የከለከለውን አብዝቶ ይከለከላል። እሰው ተገቢ ቢኖር መወደው ማከብረው ሰው ተገቢ ቢኖር ወንጀል አልሰራም። ከዛ በላይ ደግሞ አላህ እያየኝ ወንጀል ልሰራ አይገባም ይላል።

ደስታ የፈለገ ሰው ሁሌ ባሪያነቱ ላይ ታዛዥነቱ ላይ ይጽና፣ የተባለው ለዚህም ሰው መልካም ስራ በሰራ ቁጥር ልቡ ይደሰታል፣ ይረካል። ጭንቀት፣ ውጥረት፣ ሽብር ከውስጡ ይጠፋል። ወንጀል በሰራ ቁጥር ግዴታን፣ ዋጅብን ነገር በተው ቁጥር ደግሞ የሰው ልጅ ይሸበራል፣ ይጨነቃል፣ ይጠበባል። መን ዐሚለ ሷሊሐን መልካም ስራን የሰራ ሰው

በህይወታቸው ደስታ ያላገኙ ሰዎች አሉ። ምንም የሌላቸው ግን በህይወታቸው ደስተኛ ሆነው ተረጋግተው የሚኖሩ ሰዎች አሉ። ደስተኛ የሚሆን መነሻው ኢማንና መልካም ስራ። በህይወት ደስታ የማጣት ሰላም የማጣት ትልቁ ሰበብ አላህን ማመጽ፣ ነቢን ማመጽ ዓለይ ሰላት ወሰላም፣ ወንጀል መስራት፣ አላህ ግዴታ ያደረጋቸው ነገሮችን መተው ወለነጅዝ የነሁ ያመኑና መልካም ስራ የሰሩ ሰዎች በዱንያ ላይ ደስ የሚል ህይወት እናኖራቸዋለን። ልባቸው በደስታ ይሞላል። አኼራ ላይ ደግሞ ወለነዚህን እንመነዳቸዋለን አጅረሁም የሰሩትን መልካም ስራ ምንዳ ቢአሕሰኒ ማካኑ ያዕመሉን ይሰሩት ከነበረው ስራቸው በተሻለ መልኩ እጥፍ ደርብ አድርገን አባስተን ምንጃኡ ብል ሐሰነት ፈለሁ አሽሩ አምታሊሃ እንደሚለው መልካምን ስራ ይዞ የመጣ ሰው ወደ አላህ ተባረክ ወተዓላ መልካም ስራ ይዞ የመጣ ሰው አላህ ዘንድ ተባረክ ወተዓላ አንዱን መልካም ስራ በአስር አባስቶ አላህ ተባረክ ወተዓላ ይሰጠዋል። በተቃራኒው ደግሞ ወንጀልን ተሸክሞ የመጣ ሰው ጥፋትን፣ ሀጢያትን አብዝቶ ሰርቶ አላህ ፊት የቆመ ይዋረዳል። ዱንያ ላይም ደግሞ ይጨናነቃል። በብዛት ሰዎች ራሳቸውን የሚያጥፉት ኢሮፓ ሀገር ውስጥ ነው። ኢሮፓ ሀገራት ውስጥ ነው የበለጸጉ ያደጉ ምድርን አልምተው ጨርሰው ወደ ሰማይ መውጣት የጀመሩ ተብሎ የሚነገርላቸው ፍጥሮች ናቸው። ነገር ግን ከአላህ ጋር ያላቸው ግንኙነት እጅግ በጣም የተበላሸ ነው። ብልግና የተስፋፋበት፣ ግፍ የተስፋፋበት፣ ዝምድና መቁረጥ፣ ወላጆችን መበደል፣ ከሰው ይልቅ ከውሻ ጋር ተግባብቶ ተዋዶ መኖር የበዛበት አካባቢ ነው። በብዛት ራሳቸው የሚያለፉት እዛ ሀገር ያሉ ሰዎች ናቸው። ሆላንድ ያሉ፣ ጀርመን ያሉ፣ አሜሪካ ያሉ ናቸው። ለምን የሆነው ቀልባቸው አግጅቶ ስለደረቀ ከአላህ ተባረከ ወተዓላ ስለራቁ ነው። በሚንተምራት ተምራት ኢማን ቢልመላኢከቲ በትንሹ በአላህ በማመን በዋነኝነት ሁለት ነገር እናገኛለን እናገኛለን። አላህን እንወደዋለን። ሁለተኛ አላህን እናከብረዋለን። አላህን መውደድና ማክበር ደግሞ አላህን ሁሌ ያዘዘንን እንድንታዘዘው የከለከለንን እንድንከለከለው ይረዳናል። አላህ ያዘዘንን ስንታዘዝ የከለከለንን ስንከለከል ደግሞ በዱንያ ህይወታችን ደስተኛ እንሆናለን። ነገ አኼራ ላይ ደግሞ እጥፍ ድርብ ምንዳ የሆነ እጥፍ ድርብ የሆነ ምንዳ ይመነዳል፣ ጀነትን ያስገባል። በመላእኮች ማመን ደግሞ ብዙም ያስጠቅማቸው ጥቅሞች አሉ፣ ፍሬዎች አሉ በመላእክ ከማመን የሚገኙ አወለን፣ ከመጀመሪያው አልዕልሙ እናውቃለን ቢዐዘመቲ ኻሊቂም መላይኮችን የፈጠረው አላህ ተባረከ ወተዓላ ምን ያክል ዐቢም ሀያል እንደሆን ታላቅ እንደሆን በቁወት አላህ ራሱ ምን ያክል ጠንካራ እንደሆን ሱልጣኒ ስልጣኑ ምን ያክል ትልቅ እንደሆን እንረዳል። መላይካ ማምን ከዚህ ጋር ምን አገናኘው ካለን፣ መላይኮች ግዙፍ እንደሆኑ ብዙ እንደሆኑ ተመረና፣ ብዙና ግዙፍ መላይኮችን የፈጠረው አላህ? ራሱ ትልቅ ቢሆን ነው፣ ሀያል ቢሆን፣ አሸናፊ ቢሆን፣ ትልቅን ነገር መስራት የሚችል ትልቅ የሆነ አካል ነው። የመላይኮች ትልቀት፣ የመላይኮች ግዝፈት፣ የመላይኮች ብዛት፣ የመላይኮች ዋ ጥንካሬ ከደነቀን፣ ስለ መላይካ ስንማር ይህን ስናውቅ ከገረመ፣ ጅብሪል ማለት ክንፉ ጫፍ ነው። የሉጥ ህዝቦችን ወደ ሰማይ አውጥቶ ገልብቶ የጣላቸው ጅብሪል ታማኝ ነው። ጅብሪል ጠንካራ ነው። ስድስት መቶ ክንፍ አለው። ስድስት መቶ ክንፉን ቢዘረጋው ሰማይና ምድርን ይጋርዳቸዋል፣ ሙሉ ሸፍናቸዋል ሲባል የጅብሪል ትልቅነት ጥንካሬ ከሚገርመን በላይ የአላህን ትልቅነት እናውቃለን። አላህ የሰራው ሁለተኛው ሹክሩሁ ተዓላ አላህን ማመስገን ያስገኝልናል፣ አላህን እንድናመሰግን ያደርገናል። አላ ዒናየቲሂ ትኩረት በማድረጉ አላህ በመንከባከቡ ብዒባዲሂ ባሮቹ ከመላይካ ስናመን ከምናገኛቸው ጥቅሞች አንዱ በመላይካ ማመን ከሚሰጠን ፍሬዎች አንዱ ሽኩርሁ ተዓላ አላህ እንድናመሰግን ያደርገናል። ለምን አላ ሂናየትህ ቢዕባዲ አላህ ተባረክ ተዓላ ባሮቹን በመንከባከብ ሂናያ ማለት መንከባከብ፣ ትኩረት ሰጥቶ የሚያስፈልገውን ነገር ማድረግ፣ መጠበቅ፣ መርዳት ማለት ነው። እንዴት ነው ይሄ ሊሆን የቻለው? ምን አገናኘው በመላይካ ከማመን ጋር ከተባለ ሀይቱ ወከል ምክንያቱም አላህ ተባረከ ወተዓላ ወክሏል መድበዋል፣ ብህም የሰው ልጆች ላይ ለሰው ልጆች መድበዋል። ሚንሃ ውላይ መላይከት የአላህ ከፈጠራቸው መላይኮች ውስጥ ለሰዎች መድበዋል። ምን የሚያደርግ ምን? የቁሙ ብህም የሰው ልጆችን የሚጠበቁ መላይኮችን መድበዋል። ወኪታበት የአዕማልህም ስራቸውን የሚመዘግቡ መላይኮችን መድበዋል። ወገይሌላም ሌላም የሚሰሩ የሚያደርጉ ሚን መሷሊሕህም ለሰዎች የሚጠቅም ነገር ሰዎች የሚጠቅሙ የተለያዩ ነገሮችን የሚያደርጉ መላይኮችን መድበዋል። የሰው ልጆች ሆይ ስራችሁን የሚመዘግቡ መላይኮች አሉ። ኪራመን ካቲቢ የተከበሩ ፀሐፊ የሆኑ ተብሏል። ታዲያ ይህን ማወቃችን መልካም ስራችን ተመዝግቦ እንደሚቀመጠልን አላህ ለስራችን ትኩረት ሰጥተው መላይካ እንደመደበል፣ በተቃራኒው ደግሞ መጥፎ ስራ ከመስራት ልን ልንጠነቀቅ እንደሚገባ የሚጽፉብን መላይኮች እንዳሉ ስም ብሎ በጥብቅም አይደለም አላህ እያጻፈብን ያለው ማለት ነው። ነግሮና መጥፎ መጥፎ ስራ እንዳይጻፍብን ጠንቀቅ እንዳንሳ እንደዚሁ ደግሞ ማታ ስንተኛ የሚጠብቁን መላይኮች አሉ። አደጋን የሚከላከሉልን መላይኮች አሉ። አላህ የመደባቸው የዝናቡን ጉዳይ የሚከታተሉ መላይኮች አሉ። ንፋስን የሚከታተሉ መላይኮች አሉ። له معقبات من بين يديه ومن خلفه يحفظونه من أمر الله የሰው ልጅ መላይኮች አሉት ከፊት በኋላ የሚጠብቁት በአላህ ትእዛዝ። አላህ አዟቸው ጠብቁ ብሏቸው። ይሄን ማወቃችን አላህን እንድንወደው እንድናመሰግነው ያደርገናል። እኛ ብሎ የሚጠብቁን የሚንከባከቡን መላይኮችን ፈጥሮልናል። ታሊተን ሶስተኛው በመላይካ ማመን ከሚያስገኘው ጥቅም አንዱ መላይከቲ መላይኮችን እንድንወድ ያደርገናል። በመላይካ ማመናችን አለማቃሙ ብሂ ለሚያደርጉት ነገር ምን ኢባዳት አላህ ተዓላ አላህን ስለሚያመልኩ፣ በተሟላ መልኩ አለል ወጅህል አክመል በተሟላ መልኩ አላህን ስለሚያመልኩ እንወዳቸዋለን። በአላህ ሚያምን ሁሉ ሙእምን የሆነ ሰው ይወዳል፣ ያከብራል። ጠንካራ አንድ የኢማን ምልክት ከሚባሉ ነገሮች አንዱ አላህ ብሎ መውደድ፣ አላህ ብሎ መጥላት። ማንኛውም ሙእምን ሙእምኖችን ሊወድ በኢማናቸው ልክ ያከብራቸው ይገባል ተጋራኒ ደግሞ ፋሲቆችን፣ ፋጅሮችን፣ ካፈሮችን በኩፍራቸው ልክ ሊጠላቸው ይገባል። አላህን ከመውደድ መውደድ አንዱ ሙእምኖችን መውደድ ነው። ሙጃሂዶችን፣ መውደድ፣ ሰደቃ የሚሰጡ ሰዎች፣ ዝምድና የሚቀጥሉ ሰዎች፣ ኸይር የሚሰሩ ሰዎችን መውደድ የሙእመንነት አካል ነው። ኢማን ያለው ሰው ሳይወድ በግዱ ኢማኑ መልካም ሰሪዎችን፣ ሙእምኖችን፣ ጥሩ ሰዎችን፣ ሳሪኮችን እንዲወድ ያደርገዋል። ኢማኑ ጠንካራ የሆነ ሰው የኢማን ተቃራኒ መጥፎ የሚሰሩ በአላህ የሚክዱ

ጥፋት ሲያጠፉ ፈጥነው ተውበት ለሚያደርጉ ሰዎችም እስትፋር ያደርጋሉ። ጌታችን ሆይ እነዚያ ያመኑ ያንተን መንገድ የተከተሉትን ማራቸው፣ ይቅርበላቸው፣ ጀነት አስገባቸው፣ እስከነ ልጆቻቸው እስከነ የትዳር አጋሮቻቸው ጭምር ጀነት አስገባቸው፣ ያሉ መላኢኮች ለሙእሚኖች እስትፋር ያደርጋሉ። ዶ ያደርጋሉ። መንገዷቸው ምን አገናኝቷቸው? ቃል ኢማን አገናኝቷቸው። ሙእሚኖች የሰው ልጆች መላይኮች እንደሚወዱት ሁሉ መላይኮች መልካም ይሰራል ሰው ይወዳል። ሐዲስ ላይ ነቢ ሰላቱ ሰላም አላህ አንድን ባሪያ ከወደደ ጅብሪልን ይጠራዋል፣ ጅብሪል ወይ እኔ እገሌን ወደዋለሁ እገሊትን ወዳታለሁ እናንተም ውድዱት ብሎ መላይኮችን አላህ ያዛቸዋል። ጅብሪል ይወደዋል፣ ሌሎች መላይኮች ይወዱታል፣ ምድር ላይ ያሉ ሰዎችም ይወዱታል፣ ይሰሙታል፣ ያከብሩታል። የሚል የነቢ ሰላቱ ሰላም ሐዲስ አለ። በማነት ሐዲስ ስለዚህ ምድር ላይ ያሉ በአላህ የሚያምኑ እና ሰማይ ላይ ያሉ አላህ የሚፈሩ የሚያከብሩ መላኢኮች፣ ዝምድናቸው የኢማን ዝምድና ያመኑ፣ መልካም ስራ የሰሩ ያንተን መንገድ የተከተሉትን ጌታዬ ሆይ፣ ጌታችን ሆይ፣ ማራቸው፣ ይቅር በላቸው፣ ጀነትን ማስገባቸው። እነሱን ብቻ ማለት ነው፣ ደስታቸው ሙሉ እንዲሆን ልጆቻቸውንም ዝርያቸው፣ የጋራ ጋራቸው፣ ወላጆቻቸውንም ጭምር ومن صلح من በዱርያት ይሚያ ታዲያ በዚህ ልክ ለእኔ ዱዓ የሚያደርጉ መላይኮችን እስትግፋር የሚያደርጉ መላይኮችን እንዴት አልወደም ይላል። አንድ ሰው መስጅድ ውዱ አድርጎ ሶላት ሰግዶ ሌላ ሶላት የጠበቀ ቁጭ ካለ መላይኮች እስትግፋር ያደርጉለታል የሚል ሶሒ ሀዲት አለ። አላሁም ክፍርለሁ ወርሐም እያሉ አላ ወይ መርሁ ዘነበት ማራት ዘነበት ሲያሉ መስጅድ ቁጭ ላለ ሰው እስትግፋር ያደርጋል። ወከዛልክ በሽተኛን የጠየቀ ሰው ሰዋሽ ከሆነ የጠየቀው እስኪመሽ ድረስ ምሸት ከሆነ የጠየቀው እስኪ ነጋ ድረስ ብዙ መላይኮች እስትክፋር ያደርጉለታል ይር ስራ መስራት ከመላይኮች ጋር ያለን ዝምድና ያጠናክራል ወሚን ተመራት ልኢማን ብል ክቱቢ አላ ዋረዳቸው መጽሐፍ ተማመን ከሚያስገኛቸው ጥቅሞች ፍሬዎች ደግሞ አወለን አንደኛው መጀመሪያው አልዕልሙ ቢረሕመት ላህ የአላህ አናዛኝነት እናውቃለን ወይናየትህ ቢኸልቅ ለባሮቹ ትኩረት እንደሚሰጥ ባሮቹ እንደሚንከባከብ እንረዳለን እንዴት ተሐይቱ አንዘላ በማውረዱ ሊኩል ቀውሚን እያንዳንዱ ህዝብ ኪታበን መጽሐፍን የህዲህም የሚመራቸው መጽሐፍን ብ በዚ መጽሐፍ ሚመራቸው የሚያቃናቸው ሲሆን ከላካቸው ነብያት ጋር እያንዳንዱ ህዝብ በየዘመኑ ለነበሩ ህዝቦች ትኛ መላኩ መጽሐፍ ማውረዱ አላህ ተባረክ ተዓላ አዛኝነት ነባሮቹ የሚያደርገውን ክብካቤ ዕናያ እንረዳለን። ፈጥሮ የሰው ልጆችን ዝማላላቸው አንዴ ብቻ በመላእክቶች በመልእክተኞች አስነግሮ መልተባቸው ተጽፎ ብቻ ሲረሱ የሚያስታውሱበት ደጋግሞ የሚያነቡት መጽሐፍን መመሪያን ሰጥቷቸው ይሄ የራሕመቱ ማሳያ። እኔ ሁለተኛው ብሑር ሕክመት ኢላሂ ተዓላ የአላህ ተባበኝነት ጎልቶ ይታያል። ሀይቱ ሸራአ በመደንገቡ ፊ ሀዚህ ልኩቱብ፣ አላህ ባወረዳቸው መጽሐፍት ውስጥ የኩሌ ኡመቴን፣ ለእያንዳንዱ ህዝብ፣ ማዩናሲቡ ውሃ የሚመጥናቸው የሚበጃቸውን እነሱ የሚሆነውን መደንገቡ የአላህን ተባረክ ወተዓላ ጥበበኝነት ሕክማ በጉልህ በግልጽ ያሳያል። ሁሉም ነቢያት ላይ የወረዱ መጽሐፍት ራሱን የቻለ ህግጋት ነበራቸው። አንድ አይነት ህግጋት አይደለም። መሰረታዊ ነገሮች ላይ በአላህ ማመን ሞቶ መቀስቀስ ማመን ላይ ሀሳቡ አንድ ነው። ሶላት ስግዱ፣ ዘካ ስጡ፣ መስል የሆኑ ሀጅ አድርጉ ላይ አንድ ነው። ግን አፈዛዛሙ ይለያያል። ተጨማሪ ደግሞ እንደ ዘመኑ፣ እንደ ጊዜው፣ እንደ ሀገሩ አስፈላጊ የሆኑ ችን ያካታል። ሌላ መጽሐፍ ሲወርድ ደግሞ መሻር ያለበትን ሽሮ መካር ያለበትን ጨምሮ አካቶ መልዕክተኞችን ይልካል። ለዘመናቸው የሚበጅን ህግ በዚያ መጽሐፍ ውስጥ ያካታል። ይህም የአላህ ተባረከ ተዓላ ጥበብ ጎልቶ የሚታይበት መጽሐፍቱ በየዘመኑ የነበረን ችግር የሚዳሱ ናቸው በየዘመኑ ላሉ ህዝቦች የሚመጥኑ ናቸው ማለት ለመጨረሻው መጽሐፍ ቁርአኑ እስከ ቂያማ ቀን ድረስ ላሉ ህዝቦች የሚበጅ የሚያገለግል መጽሐፍ ተደርጎ ነው የወረደው ምንም አይነት ጉዳይ ቢከሰት ቁርአን ላይ መልስ ይገኝለታል ሀዲት ላይ መልስ ይገኝለታል በስሙ ላይ ሆን ይችላል ነገር ግን ዑለሞች የቁርአን ጥልቀት ያላቸው ከጠቅላላው በታቸው መነሳት ይሄ ከዚህ ጋር ይመሳሰላል ብለው ይቻላ ሊሀ ይቻለ ማለት ይችላሉ። ወካነ ካተሙ ሃዚሂ አልኩቱብ የእነዚህ ከሰማይ ከአላህ ዘንድ የወረዱ መጽሐፍት መዝጊያቸው መጨረሻቸው የነበረው አልቁርን ለአቡይ የተከበረው ቁርኑ ቁርን ከሰማይ የሚወርዱ መጽሐፍት ተጠቃለል። ከቁርን በኋላ ሌላ የሚወርድ መጽሐፍ የለም ከአላህ ዘንድ። ሙናሲበል ይህ ቁርአን ደግሞ ሆኗል ሊጀሚዕል ኸልቅ ለፍጥረታት ሁሉ ፊ ኩሊ አሱሪ በሁሉም ዘመን ወመካኒን በሁሉም ቦታ ላይ ይላሉ ኢላ የውም ቅያመ እስከ ቅያመ ቀን ድረስ የሚያገለግል ተደርጎ የወረደ ቁርአን ከ ከ1ሺ4መቶ ምናምን ዓመት በፊት በወረደ መጽሐፍ እንዴት ስራ ተዳደር ትለኛለህ ብሎ መከራከር የሚፈልግ ሰው ካለ አንተ አንተ በዚህ ዘመን መዳሰስ አለበት መልስ ማግኘት አለበት የምትለውን ጉዳይ ምናምጣና ከቁርአን ውስጥ መልስ እንሰጣለን ይባላል። ግን መልስ የሚሰጠው ሁሉም ሰው ላይሆን ይችላል። ብስለት ያላቸው እውቀት ያላቸው ዑለሞች ናቸው መልስ የሚሰጡት። ከዑለሞች በታች ያሉ ሰዎች የዑለሞችን መልስ ነው ማስተጋባት ያለባቸው። ሊቃውንት እንዲህ ብለዋል፣ ከዚህ አንቀጽ ይሄንን እንረዳለን ብለዋል። በቁርአን ከማመን አንዱ ለሁሉም ዘመን ለሁሉም ሀገር ብሎ ማመን ነው። በቁርአን ከማመን አንዱ ለሁሉም ዘመን ለሁሉም ሀገር ይበጃል ብሎ ማመን ሣልተን ሦስተኛው ሹክሩ ኒዕመቲ ላህ ተዓላ ዐላ ዛሊክ አላህ ተባረክ ወተዓላ መጽሐፍትን በማውረዱ በዋለልን ሁለታ አላህን እንድናመሰግን ያደርገናል። የሚወደውን የሚጠላውን አውቀናል ባወረደልን መጽሐፍ። ወሚን ተመራሲ ልኢማን ቢሩሱሊሂ አላህ በላካቸው ረሱሎች መልእክተኞች በማመን

ሂዳየቲ የሰው ልጆች ሂዳየቲ ወይ ኢርሻድ የሰው ልጆችን ሊመሩ ሂዳየት ወይ ኢርሻድ ትክክለኛው መንገድ ሊያመላክቷቸው፣ ሊያንጿቸው መልእክተኞችን መላኩ አላህ ተባረክ ተዓላ በሰው ልጆች ምን ያክል እንደሚያዝን ያሳያል። መጽሐፍ ከበዱ ጋር ተመሳሳይ። ሁለተኛው ሹክር አላህን ተባረክ ተዓላ እናመሰግናለን። አላ ኒዕማ

ከመብላት ከመጠጣት ዝናብ ዘንቦ ዘርቶ ምርት ከማንሳት የበለጠ ትልቅ ጸጋ አላህ መልእክተኛ መላኩ ወደ ጀነት የሚመሩ መልእክተኞችን በዚህ አላህ እናመስገን። ታሊፈን ሦስተኛው መሐበቱ ሩሱሊ የአላህ መልእክተኞችን እንወዳለን እንድንወድ ያደርገናል። ወተውቂሪህም እንድናከብራቸው ያደርገናል። ይሄንን እንማራለን ለመልእክተኞች ስናምን ምክንያቱም መልእክተኞች አላህ የሚያከብራቸው አላህ ያከበራቸው ሰዎች ናቸው። ከሰው ሁሉ የመረጣቸው ናቸው ና አለይህም እነሱንም እንድናወድሳቸው አላሁመ ሰሊ ወሰሊም አላ ረሱሊላህ እንድንል፣ አለይህ ሰላም እንድንል፣ መልእክተኞችን በተነሳ ቁጥር አለይህም ሰላም ይባል። ተናን ዳሴ ቢማ የሊቁ ቢህም የሚገባቸውን ዳሴ እናወድሳለን እናከብራቸዋለን። ሊአነሁም ለምንድን ነው መልእክተኞች አንዳንዶች በተለይ ከብዙ ሺህ ዓመታት በፊት የነበሩ ናቸው። ምንድን ነው ትኑ ከተባለ የአነሁም ሩሱሉላህ ላህ የአላህ መልእክተኞች ናቸው ነው ና መልእክተኞች የሚወደዱት ለምንድን ነው? ሊአነሁም ሩሱሉላህ የአላህ መልእክተኛ ናቸው። ወኩላሰቱ አቢዲሂ የባሮቹ ቁንጮ ናቸው። ከአላህ ባሮቹ ች ሁሉ ምርጦች፣ ቁንጮዎች መልእክተኞች ናቸው። ተራ አማኞቹን እንኳ መውደድ የሙእምንነት ምልክት ነው ብለናል። አንድ ሰውነተኛ አማኝ ከሆነ ሙእምኖችን ይወዳል የትኛውም ሀገር ቢኖ የትኛውም ዘመን ቢኖ በኢማናቸው ልክ በመልካም ስራቸው ልክ ይወዳል። ካፈሮችን፣ ኩፍርን ይጠላል። ሙሚኖችን መጥላት፣ መላይኮችን መጥላት፣ ነቢዮችን መጥላት የካፈሮች መለያ ቁል መን ካነ አዱወ ሊላ ወመላይከት ወሩሱል ወጅብሪል ወሚካላ ፈኢና ላህ አዱወን ልካፍሪ። ሙሚኖችን የሚጠላ አላህ እሱን ይጠላል። ታዲያ መልእክተኞች የምንወዳቸው የሙእምኖች ቁንጮ ናቸው። ኩላሰቱ ዒባዲሂ የአላህ ባሮች ቁንጮ፣ ምርጥ እነሱ ናቸው። ቋሙ ቢዒባደት ይሄ አላህን ተባረከ ተዓላ መገዛት ላይ ቀጥ ብለው ቆመዋል፣ ጸንተዋል። ወተብሊዘ ሪሳለት ይሄ የአላህን መልእክት ማድረስ ላይ ጸንተው ቆመዋል፣ አድርሰዋል። ወኑስሒ ሊዕባድ ይሄ ባሮቹን መራ የሚበጃቸውን ሁሉ አድርሰውላቸዋል፣ መጥፎን አስጠንቅቀዋቸው። ኑስሕ ማለት ይሄ መልካም መልካምን ነገር ማዘዝ፣ መጥፎ መጥፎን ነገር መከልከል፣ ኑስሕ ይባል ኦሶብሪ ያላ አዳሙም ሰዎች አዳ ሲያደርጓቸውም ታግሰዋል፣ ችለዋል። እንደ መልእክተኞች አዳ የተደረገ የለም፣ እንደ መልእክተኞችም የሚችል የለም። ከዚያ ጥሩ ሁለተኛ ደረጃ መመሐምድ፣ ሌሎችም እንዳሉት የነቢያት ወራሽ የሆኑ ዕለሞች ናቸው። አዳ የሚደረጉት መሆን ካለበት በተቃራኒ ማለት ሰዎች ከመሰሎቻቸው ጋር ካቻቸው ጋር ተግባብተው ይኖራሉ። ያኔ ያክል አዳ ይደራረጉም፣ በመጠኑ ነው የበለጠ ሰዎች አዳ የሚያደርጉት። ነቢዮችን የነቢያት ወራሾችን እርስ በርሳቸው የሚጠቃቀሙት ጥቅም ነቢያት የነቢያት ወራሾች ከሚጠቅሟቸው አንጻር ሲነጻጸር እዚህ ግባ የሚባል ካለመሆኑ ጋር ማለት ነቢዮች የነቢያት ወራሾች የሰው ልጆችን ለአኼራቸው የሚጠቅማቸውን ነገር ነው የሚያደርጉላቸው። ለመልካም ያዟቸዋል፣ ከመጥፎ ይከለክሏቸዋል። አላህ የሚወደው የሚጠላውን ይነግሯቸዋል። ዲናቸውን የአኼራቸውን ያስተካክሉላቸዋል። ማዳሪክ እነሱ በሚጠቅሟቸው ልክ አላዋቂዎች ይጎዷቸዋል። መልካሙን እንዲቀጥል መልእክተኞችን እንዲሰብሩ አላህ ህዟቸዋል። እሱ ግን ከማሶበረ ኡሉል አዝም ሚነ ሩሱል መልእክተኞች እንደታገሱት ታገስ። የቆራጥ አላማ ባለቤት የነበሩት ኢብራሂም፣ ሙሳ ወዘተ ጸንተው እንደገጠሉት ዘና ብሏቸው ነቢንም ሲያጽናናቸው፣ ሌላ አንቀጽ ማ ዩቃሉ ለከ ኢላ ማ ቀድ ቂለ ሊርሩሱል ብ አዲስ ነገር የለም። ከአሁን ቀደም ነብዮች የተባሉትን ነው እንደምትባለው እብድ ድግምተኛ ወዘተ ተብለዋል። መልእክተኞች ይህም ከተባሉ መልእክተኛ ወራሾች የባሰ ሊባሉ ይችላሉ። መበር ይገባል። መልእክተኞች የምንወዳቸው ነው ዓላማቸውን